በመጀመሪያ ደረጃ ላይ እግዚአብሔር ጨርሶ ይማሪክ ቡራው ማለት ነው። ይምር፣ በስማም ወልድ፣ እግዚአብሔርን በጣም ደነገጥኩ እና አንዳንድ ሰዎች ግን ያው ያስደነግጣል። ምክንያቱም ሰው አይታመም አይባልም እንታመማለን። ብዙ ነገር አለ በዚህ ዓለም ላይ ይምርን ነው ብቻ ፈጣሪ ጥላና ጋሻ የሆነልን እንጂ ስጋ ለባሽነን እና የማይታመም ወይም የሆነ ነገር የማይደርሰው የለም። ሶ ነገር ግን እግዚአብሔር ያው አንዳንዴ መያዝም ጥሩ ነው። ይዞም ደግሞ ይዞ ዝም አይልም ይዞ ይለቃል። እግዚአብሔር መልካም ነው እና ለመልካም ነው። ቡራው ይምር ስሆነስ ነገራቸው በጣም ነው የደነገጥኩት። ያው ስቶሪዎች ላይ ያው ለሴላ ሁሉም ነገር አምላኬ አመሰግናለሁ የሚሉ ጥቅሶችም ለቆ ነበር ምናምን። አሁንም በመዝሙር ነው የለቀቀውና አኪም ቤት ላይ ነው ያለው ይመስለኛል። ሰላም ሰላም፣ ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር መስኪን፣ እንዴት ቆያችሁ? እንዴት ከረማችሁ? ተመልሼ መጥቼ ያሉ የመጣውትም ያው ቡሩክ ማለት በቲክታክ መተዋል። ቲክታክ ላይ ታሟል ማለት መርፌ እየተወጋ ነበር። እንጃ ይሄ ነው አይቼ ነበር። እውነት ደነገጥኩ እና ያው የሚያስደነግጥ ነገር የለም አንድ ሰው አሁን ላይ እግዚአብሔር ብቻ ይጠብቅን እንጂ ቆማለች እያየን ነው። ትላንትና አይተናል ወይ ዛሬ አይተናል የሚባል ሰዎች ላይ ብዙ ሰው ይወድቃልና ብቻ እንደዚህ አይነት ነገር ፈጣሪ ይጠብቅን እና የምር ነው የድንገታዊ ነገር ይኖራችሁ ይችላል ብቻ ፈጣሪ ጠብቆ እጁን እቅፍ ድግፍ ያርጋችሁ እኔ ይሄ ነው የምላችሁ እና ጠላት እንዳይደሰት የምር አረ በስመ አብ ምንም ብትሆን ኖርልን ብራዘራችን ክፉ ነገር እንዳይነካ ይሄም እያሻበላ የምር ውዶች በጣም ምን ደነገጥኩት እና ያው የሚያስደነግጥ ነገር ምንም የለም። ነገር ግን ታውቃላችሁ ምን ተፈጠረ ምንድን ነው ብላችሁ በጣም እንድን ተወዛገባላችሁ። በጣም ግራ የሆነ ነገር ውስጥ ትገባላችሁ ማለት ነው። እና ይሄ ነው የምላችሁት ቡራው ማለት ነው። ይሄ ማጨናናቁን ታው እግዚአብሔርን ይሄ ስራ ምን እንደሆነ አቆሙ ይበቃችኋል። በፈጠራችሁ ይሄም ይሄ የምር ነው። አሁን በቃ ይሄ ሴትዮ ምናምን የምትሉትን ነገር አቆሙ ከላስ በቢከፎ ወላሂ እንዲ ዚያ ያኔ ለሽ እንዴ

እንዴ ለእናንተ በቃ ይሄ ጭቅጭ ቃል ተፈቀደላችሁ? በቃ ጭቅጭቁን ተው፣ ወደ ራሳችሁ ተመለሱ። ፕራንክም ደግሞ ስትደራረጉ ጥሩ ጥሩ ጥሩ ጥሩ ፕራንክ እንዴ ትላንትና አይነት ቀላል ያለው ፕራንኮችን አድርጉ። ዋ ማታ ላይ የተኛችሁበት ወላ እንዴ ሄምዬ ትናንት ወዲ ያረጋችሁ ያው ትንሽ ያው ይከብዳል። ማታ ሰው ምንም ማለት ቀን ቢሆን ችግር የለም የተኛበት ቦታ ላይ እንደዚህ አይነት ውሃ መደፋት ያው ብዙም ማለት ከብዳል ማለት አይደለም ማለት ይከብዳል ግን ማለት አይከብድም። ሶሪ ምክንያቱም እሱ ተኝቷል ነው ስለተኛ ነው እንጂ ባልተኛ ኖሮ ችግር የለም። እና የማይሆን ስራ አትስሩ፣ ወደ ራሳችሁ ተመለሱ። የምረ ነው እና ውዶች ምን ንድምትሉ አላቅ ማለት ቅድም ያልኩት ዋ መደፋት ማለት እንደዛ ነው ያውረኝ ነበረው እና ቤዶ ማለት አቆርጭ ነው ተመልሸው እየሰራ ያለትኝ ምክንያቱም አልተመቸኝም ነበር ምንድን ነው ውሃ ማታ የተኛባት ቦታ ላይ ወይ አንድ ሰው የተኛባት ቦታ ውሃ መጠፋት ትንሽ ጋውዳል ብዬ አስባለው። እሱ እሱ ነው ችግር ልም እናንተ የተተዋወቃላችሁ እሶ ግን ያው እንደዚህ አይነት ስራ አትስሩ። ግን ታርቁ፣ በቃ ይምር ይበቃችኋል። ታረቁ፣ ከዚህ በኋላ መታረቅ ነው ያለባችሁ። እናንተ በቃ ታርቃችሁ አንድ መሆን ነው ያለባችሁ። ጭንቀት ምናምን ይበቃችኋል እንዴ ማጣላት ሁልጊዜ፣ ማጮህ ሁልጊዜ ምንድን ነው እንደዛ ነው። እንደዛ ነው ማለት ራሱን ይከብዳል እኮ ይምሮ ነው። ስለዚህ አንድ መሆኑ ያለባቸው በቃ አንድ ነው ካላስ እንዴ። ሰው ልጁ ለጭቅጭቅ ይሰለቻል። ጭቅጭቅ አይሰለቻችሁም እንዴ እናንተ? አይኖ ስራ ነው። ነገር ግን በቃ ለስራ ራሱ ጊዜ እየሰጣችሁ ስራ ስሩ። አንዳንዴ ለራሳቸው ጊዜ ሲጡ፣ በቃ ሰው ለብር ብሎ ራሱን እያሞሷት ያደርጋል። እን ቤተሰብ ጉዲንካ ነው ብቻ